አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል 17 የቀጠለ። ኤልያስ ለኢምራን ገብቶሀል አይደል አለና፣ ነገሩን ሁሉ ቤተሰቦችህን እገልበሃለሁ በሚል አስፈሪ ሰንሰለት ተብትቦ ያዘው። ኢምራን ቀለል አድርጎ ከዚህ ለውጣ እንጂ አመልጣለሁ ሲል የነበረው ሳያስበው ስለ ቤተሰቦቹ መጥፎ ነገር ዘባርቆ የማይሆን ቀለበት ውስጥ እንደገባመነ በቃ ያለኝን ማድረግ አለብኝ አድርጌ ቶሎ ከዚህ ሰውዬ መሰናበት ብቻ ሲል ወሰነ። ኤልያስ ኢምራንን ጠየቀው። ሰውዬው ያውቁሃል አይደል አለው። ኢምራንም ማን ጋሽ አክመል? አዎ ያውቁኛል፣ በደንብ ያውቁኛል አለ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ እድና የተከበራችሁ የቻላል ቤት ሰዎች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልহামዱሊላህ እንዴት ተለመደ ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ አብራችሁ የቆዩ ኤልያስን ልጅ! ስለዚህ ጥሩ ስራ ተሰራና ጠቀም ያለ ገንዘብ ታገኛለህ ከእኔም ጋር በሰላም ትለያያለህ አይወልህ ኢምራን በራሴ እምልልሃለሁ አንዳች ስህተት ለመፈጸም ብትሞክር አንዴት ብልጣብልጥነት ውስጥ ልትገባ እንደው ብታስብ! ከቤተሰቦችህ ለመርዶ ነጋሪ እንኳ ሳላስቀር የናዝሬት ጅብ አስበላብሃለሁ፣ አለና የመጨረሻ አስፈሪ ዛቻ ዝቶ የእምራንን ልብስ በከባዱ ቆለፈው። በመቀጠል እንዲህ ሲል አዘዘው፦ በል ስልክህን አውጣና ደውልላቸው። ቁጥራቸውን እኔ ነግረሃለሁ ካሉህ እኔ ነግረሃለሁ ካልኩህ ቃሎች አንድ ነገር ትንፍሽ እንዲያተል ራስህን አስተዋውቃቸው። የኒካሁ ስርዓት ለነገ እንዲሆን ቅጠራቸው። ሁሉ ነገር መስተካከሉንና ማለቁን አበስራቸው። ከዛ ከነገርኩህ የማያልፍ ጠንካራ ቀጠሮ ሽማግሌዎቹ ከሰዓት በኋላ እንደሚመጡ ንገራቸው። በቃ ከዛ ስልኩን ትዘጋለህ። ነገ በምል ሰዓት ልብስ አዘጋጅተህ ቀጥታ ወደ ኒካው ስርዓት ትሄዳለህ። የምሰጠው ሁለት ወረቀት ላይ እሷ በትክክል እንዲትፈርምበት በደምብ አድርገህ አጠገቧ ሆነህ ታስፈርማታለህ። የፈረመችበትን ወረቀት ምንም ነገር ነጥብ ሳይነካው እዚህ ይዘህልኝ መጥተህ ታስረክበኛለህ። ከዛ ሁለተኛውን ስራህን እነግረሃለሁ። የመጀመሪያው ስራ እንደተሳካ ጥሩ ሽልማት ይኖርሃል አለው ኤልያስ ሁለት ወረቀት ያላቸው አንደኛው ወረቀት ከላይ እሷ በግልጽ ልታነበው እንደምትችል የሚገምተው ከአህመድ ጋር የሚል ትክክለኛ የጋብቻ የፊርማ ወረቀት ሲሆን ሁለተኛው ደግሞ ለማረጋገጫ በሚል ሰበብ ባዶ ወረቀት ላይ ከስር ብቻ የፊርማ ቦታ አስቀምጠው ባዶ ፊርማ እንዲታኖር ያደርጋሉ። ከዛ ልሙጥ ወረቀት ላይ ፊርማዋን ታኖራለች። በኋላ ወደ ኮምፒውተር አስገብተው ከላይ ኤልያስ የሚል ጽሑፍ ይጽፉበታል። ባላሰቡትና ባልተዘጋጁበት መንገድ ሳታስበው የፈረመችለት ህጋዊ ሚስት ያደርጋታል። በጠመዘዛቸው የህግ ሰዎች አማካኝነት ያወጣውን ይህንን ዶክሜንት በትክክለኛ በትክክል ከተጠቀመበት ኤልያስ ያሸንፋል። ኤምራን በታዘዘው መሰረት ስልኩን አውጥቶ ደወለላቸው። ጋሻ አክመል አነሱት። ያለውን ሁኔታ አስረግጦና አስረድቶ ነገራቸው። ኤልያስ በየቅጽበቱ በሚጨምርለት ቃላት አማካኝነት የሚፈልገው ሁሉ አላቸው። ጋሻ አክመልም የአህመድን ጤንነት ደጋግመው ከጠየቁና ሁኔታውን ካጠኑ በኋላ በእሽታ ተስማሙ። ልጃቸውን ለመዳር ኒካህን ለማሰር ለነገ ከሰዓት በኋላ ቀጠሮ ተያዘና ስልኩ ተዘጋ። ውድና የተከበራቸው ይቻናል የቤተሰቦች ክፍል 17 ይህን ይመስል ነበረ። ክፍል 18 ላይ አብረን የምናየው ይሆናል። ኢምራን ኤልያስ እንዳለው ያንን ወረቀት ይዞ ሄዶ አስፈርሞ መጣ ወይንስ አላስፈረመም? የሆነ መሀል ላይ የሆነ ዱብዳ ነገር ወርዶ ምን አለ ባያስፈርም፣ እንዲሁም ደግሞ ኢምራን ቢያመልጥ ወይ በጣም የሚያሳዝን ታሪክ ነው። የእውነት በጣም እኔ ውስጤ በጣም እየተረበሸ ነው እያነበኩት ያለውት ምክንያቱም ያ አህመድ መሞት በጣም ነው የሚያሳዝነው። እንደው አንዳንድ ጊዜ ታሪክ ስናነብ ግን ውስጣችን ነው የሚነካው እና በጣም ነው የሚያሳዝነው። እንግዲህ የዚህ መጨረሻ ማወቅ ከፈለጋችሁ አብራችሁ የቆየው ቪዲዮ ጨርሳችሁ አዳምጦ የምቆራርጠው ደግሞ ያው በጣም ረዥም ስለሆነ እንዳያስቸግራችሁ፣ እናንተም ስታዳምጡ ቪዲዮ እንዳይበዛባችሁ ብዬ ነው። እንደዛ አጠር አጠር ካለ ግን ደስ ይላል፣ ለማዳመጥም አያስቸግርም። እናንተም አትሰለችሁም ማለት ነው። እንዳትሰለችሁ ብዬ ነው። ክፍል አስራ ስምንት ላይ ደግሞ ምን ይፈጠራል የሚለውን አብረን የምናዳምጠው ይሆናል። የማነብላችሁ የሆነ ቤተሰብ ከተመቻችሁ ላይክ፣ ሼር አድርጎ ሀሳብ አስተያየት ካለ ደግሞ ኮሜንት ላይ አስቀምጡልኝ። አስተካከል የምትሉት ነገር ካለም ነገሩኝ፣ አስተካክላለሁ። በሌላ ቪዲዮ በክፍል አስራ ስምንት እስከምንገናኝ ድረስ በያላችሁ በሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ